አሁን ኢፍጣር ዛሬ ፋሽኑን በየአደባባይ እያየሁ ነው። አደባባዩን የሚያጸዱ ክርስቲያኖች አሉ። ለፖለቲካ መጠቀሚያ የሚያደርጉትን ሳንረሳ እኛ ግን ይሄ ማንነታችን አደባባይ መውጣቱ ነው የምናስበው። እነፋዘር ይሻማሉ። ሙሳፊር ይሄ የተቸገረ የለም። አቡ ምንም ሙሳፊር ሳላገኝ መጣው። ዛሬ እቤት ሲገባ ሙሳፊር አላመጣሁ ምን እላለሁ? ውጡና ሙሳፊር አንጡ ይባላል። ተቋሞቻችን ከዚህ ቢቀዱ ብለው አስበው አንድም የለውጥ ልምምድ ነው እንግዲህ አንዱ አላማ አንዱ ጥቅሞ ሲባል እንግዲህ አንድ ሰው ሰላሳ ቀን ወይ ደግሞ 55 ቀን ያን ነገር ያደረገ ማለት ብዙ ነገሮችን በቀጣይነት ማድረግ ይችላል ማለት ነው። ወይ ደግሞ ማድረግ እንዲችል ያን ልምምድ ውስጥ መግባቱ ነው። አሁን ሳይንሱ ይላል አንዳንዶች 99 ቀን ይላሉ፣ አንዳንዶች 21 ቀን ይሏሉ። ሰው ማድረግ ከቻለ ኮንቲኒስሊ የሆነ ነገር መተው ከቻለ ወይ ደግሞ ማድረግ ከቻለ እዚያ ልምምድ ውስጥ የሚገባበትም ነው። ስለዚህ የለውጥ ልምምድ ለምሳሌ፣ ቀን ሙሉ መብላት አለመብላት የቻለ ሰው አለ። ስለዚህ ሌሎች ሱሶች ውስጥ አለመዋል ይችላል ማለት ነው። በተዘዋዋሪ ገብቷል ስራው ላይ ኤፌክቲቭ መሆን ይችላል ማለት ነው። ቀን ሙሉ ስራው ላይ መዋል ይችላል ማለት ነው። እንዳልክ የብዙ ነገሮች ልምምድ ነው። ረመዳኑን እምትለው ጾሙ ልምምድ እምትለው እንዲው ምን በላው የምር ብለናል። ቀደም አፍጥሩ ራሱ ሌላ በረከት ነው። ምን ገናኝ አፍጥሩ ሰዓት ላይ ነው። አየህ ስትገ ለመብላት ስትገናኝ ራሱ ለጾሙም ጾሙ ለመያዝም እንዴ ለማፍጠርም ስትገናኝ ራሱ በረከት የሞላበት ወር ነው። ይሄ ነው ልዩ ማሳያ ያለው ማለት። ስነሳ ቅድም እኛ ብዙ ልንሸጠው እንችላለን ስል የሆድ ጉዳይ ሳይሆን እዛ ውስጥ። የጎደለን ግን በጣም የሚጠቅመን የምንሞላበት ሳህኑ ሳይሆን እኛ ነፍሳችን የሚሞላበት ይሁን ዝም እንግዲህ ከማየው ከምታዘበው የጫርኳቸው ማስታወሻዎች ነው እያወራ ያለ ነው ራሱና የምንለማመድበት ይህንን ግዙፍ እድል ግዙፍ መገናኛ አደባባይ ማድረጊያ አይዋለው እና ይሄ የጾም ወራት እና ይሄ በግላችን ብናይ አፍጥሩ ላይ ራሱ አያያዙ ላይ ብቻ ሳይሆን አመጋገቡ ላይ ብቻ ሳይሆን እዛ አፍጥሩ ላይም የምንሻማበት ሮጠን የምንጋፋበት የምንሰለፍበት ከዛ በዛ ወጋችን ይቀጥላል እኮ። ደግሞ ከዛ መስጊድ መሄድ ይሄዳል። ከመስጊድ ሲመለስም አንዳንዴ ይቀጥላል። ደሞ አፍጥር እስከደረሰ 11 ሰዓት ቤት በእኛ ቤት ማቀፍ ብቻ ማለት ነው። በኋላ ጠብ ቅድም እንዳለው ጋር የተቀያየሩ እዚህ ውስጥ ያለው በረከት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 ይሄ ማንነታችን ይሄ እውነታችን አብሮ አደባባይ ቢወጣ ብላችሁ አስቡት። ወይ ደግሞ አብሮ እነሱ ይውጡ፣ ሁሉም እንደዛ ልውጡም እያልኩ ምክንያቱም እሱ የሚያነሳ ነው። ፋሽን እየሆነ ነው። ይሄ ትውልድ የሚራገም አይደለም። ይሄ ነገር እያሰፋ ነው በሚልም ነው እና እሱን ያመጣ ነው። በዛ ኢንቴንሽንም እንደመጣ ከታሰበ ጥሩ ነው። እንደዛም እንዲታሰብ እንፈልጋለን። ከጾም ወቅት ባሻገር እንግዲህ ስለ ሁልጊዜ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 ባለሀብቱ ቤት ያለው ምናምን ሙሳፊር ይሻማል። አለቀብኝ ብሎ ነፋዘር ይቆጫሉ። አቡ ምንም ሙሳፊር ሳላገኝ መጣው ዛሬ እቤት ሲገባኝ ል ሙሳፊር አላመጣ እንላለን። ወይም ማዘሬታ ለሙሳፊር ያመጣው ትላለች። ውጡና ሙሳፊር አንጡ ይባላል። ማለት የተቸገረ ቢበላ የሌለው የተቸገረ ሰው ምናምን ና ቢጤ አንጡ ይባላል። እና ይሄ ለእኔ በጣም ምናልባት ምድር ላይ ከምታሳያቸው አሳያቸው ይሄ አጣናቸው ሁሉ አደረግናቸው ብለን ስንል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 እሱን ወደ ተቋም ብናስገባው ይሄ በጣም ብዙ እንግዲህ ከነካካ ነው የማናቆመው ጉዳይ ነው። መጽሐፍ ቅዱስ ውስጥ በለው፣ ቁርአን ውስጥ በለው የጋራ አስተምሮች የሉንም ወይ? የሉንም ብቻ ሳይሆን እኮ እንዲሁም አንዳንዴ ሃይማኖቶቹ ምሰሶ የምትላቸው ሰዎች ሁሉ በጣም በቁ መሰሉ ምትላቸው፣ ለሃይማኖቱ የሚከራከሩ ሰባኪዎች፣ የየሃይማኖቶች ሰባኪዎች የሚያነሱት እኮ ትልቁ ነገር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 እነኝነኝ ነገሮች አሁን ምንድን ነው የሚያለያየ ነው? የትኛው ሃይማኖት ነው በዚህ ማይስማማው? ሃይማኖት አለምቶ ኤቲስት ምትለው ሃይማኖት የለውም የምትለው ሰው ራሱ በእነኝ ጉዳዮች ላይ ይለያያል።